አይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከእሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ህጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን በምን መልኩ ይጠብቃል? ዲያብሎስ አብራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርታ ትቆበልላለች። የሚረግማችሁን መርቁ ብሎ ሰው ሚስቱን መውደድ ባሏን መውደድ ካቃጣ፣ እማምኑትን ውደዱ ተብሎን ክርስቲያን መውደድ ካቃጣ፣ እንዴት ብለን ነው ለክርስቶስ ምንመልስለት? ሰውን ለማዳን ወርቅ ፈልጋለሁ ቢል ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ በሉ፣ እድሜ ለነሳ አሰጠኝ ነው የሚባለው። ጉድ፣ እንደዚህ ማለት ጌታ ሆይ ግደለኝ ማለት እኮ፣ እንዴው ጸድቅ ያለው ማለት አስተካክለኝ ጊዜ ስጠኝ ቆየኝ እስካፈራ አትቁረጠኝ ነው የሚባለው። ያለ እግዚአብሔር ፈቃድ ምን አይሾሙንም እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ የሾመው ነው። አዎ አይደለም ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነት እኮ ነው። ማለት ቢያንስ የዱሮዎቹ መጥተው ምንም አያረጉንም ማለት ነው። ስላላ በሬ በቃ እንዲሁ ነው ኑሩ ለታይ ይኖራል። ምርጫ የለውም። የሚበላውም ምርጫ የለውም። ያው የኔ የተወሰነለት ነው። እኔ ሰሞኑ ሲትማቲም ልብላ ይላል፣ ድበሬ ይላል፣ እስኪ ትገሪ፣ አረ እንዲያው ሻዩ ላይ ቅርንፉድ ጨምሩበት ይላል። በሬ አለ ምርጫ አለው? እኛ እኮ መምረጥ ስለቻልን ነው። ይህ ደስ አይላችሁ? እምለብሰውን ይሄኛው ነው። ይሄ እንዲህ አይነት ሸሚዝ ደስ አይለኝም የምትል እኮ መራጭ አድርጎ ስለፈጠረ ንጉሥ አድርጎ ነው እኮ የፈጠረ በራሱ ዜ ሁላችን ምን እናል ለገሪ ያው ነው እግዚአብሔር እንታውቃታለች አቤ ስታስቀድስ፣ ሲያስቀድስ ማንም አይቀድመውም እኮ እንላለ። ግን ለነሱ ያልሆነ አይ ቤተክርስቲያን እነሱም እንዲህ ነው የሆኑ እንላለ። መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። በገጠር ያሉት ያዝናሉ። የከተማው ሰው እንጃ ያላውቅም ከተማ ስለማልኖር። ሰይጣንን እንዲፈትነን ለምን ይፈቅድለታል? በሚደርስ ነው የምንማማረው። እስኪ በሉ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ድገም ውስጥ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ሶስተኛ በሉ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል? ነው እንግዲህ። መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው አላማው። ሰይጣን የሚፈጥርብንን አላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው። ነው አይደለም? እስቲ ነው የሚል ነው እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው፣ ካልሆነ እንለፈው። ርስን የሁላችሁም ጥያቄ ነው። ብዙ ሰው የማያምኑ ሰዎችም ይህንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድነው እንደዚህ ያለ ችግር ሲደርስብን ዝም ይለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታት ይሁ። በእግዚአብሔር በባህሪው ኃጢአት የለበትም። ነውር ነቀፋ የለበትም። እስመ ንጹህ አጠባያት ይሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹህ ነው። እግዚአብሔር ባህሪው ንጹህ ነው። ፈቃዱ ደግሞ መልካም ነው። ሄር እግዚአብሔር ለሌት እገሰው ወያድኅኖሙ በጊዜ ምንዳቤሆሙ እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው ይላል። ትንቢተ ናሆም ምራፍ አንድ ቁጥር 7 ላይ እግዚአብሔር መልካም ነው በመከራ ቀን መሸሸያ መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። ወምስካይ ነውቱ አምላኩ ለያዕቆብ የያዕቆብ አምላክ መጠጊያችን ነው። ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባህር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም የያይቆብ አምላክ መጠጊያችን ነውና፣ ይህ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለህይወቴ፣ እግዚአብሔር የህይወቴ መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአን ትዕይንት ኢይፈርህ ልብየ ሰራዊት እኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም ይላል። ስለ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ምን ይላል? አነ ውእቱ ኖላዊ ሄር ዘበአማን፣ እኔ እውነተኛ እረኛ፣ መልካም እረኛ እኔ ነኝ ይላል። ብጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለእኛ ራሱን አሳልፎ መስጠቱ እግዚአብሔር እኔ ቸርረኛ ነኝ ብሏል። እኔ ቸርረኛ ነኝ፣ በጎችም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ በጎች በር ነኝ። ዘዋን ታቤ ውቱ ይድህን፣ በእኔ በኩል የሚገባ ይድናል። ይበው ወይወፅ ይገባል፣ ይወጣል። ወይ ረክብ ምርአየ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦዘ ዘሀ ይደን በጎችን ከጅ የሚነጥቃቸውም ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ይፈኖ እግዚአብሔር ለወልዱ ከመ ታጎል ዓለም አላ ከመ ይህየው እግዚአብሔር ዓለሙ ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለሙ ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ ሁለት ቁጥር አንድ ላይ ሲናገር ዘይፈቅድ ይህየው ኩሉ ዓለም ዘአነ ቀዳሚ ሆሙ ለሀጣን የሀጣን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል። ቅዱስ ጳውሎስ ዓለም ሁሉ እንዲድን የሚወድ እግዚአብሔር እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይ ኩን ፈቃድህ፣ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቅን ሲተረጉም ፈቃዱሰ ለእግዚአብሔር ድኅነተ ዓለም ውእቱ ይላል። እግዚ ፈቃድህ ይሁን እያል እንጸለያለን። ፈቃዱ ፈቃዱ ምንድነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል። ለፍጥረት ሁሉ ይረራል። እግዚአብሔር ፍጥረቱን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ። እስመ ነፍሰ ጻድቅ ይትራራ ላይ ለነፍሰ እንስሳው የጻድቅ ሰው ነፍስ ለእንስሳ እንኳን ይራራል ይላል። ጻድቅ ለእንስሳ እንኳን የሚያዝን ነው። እግዚአብሔርን ተውት። አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እንኳን የሚያዝን ይሆናል። ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ፣ ለእንስሳት የሚያዝኑ በገጠር ያሉት ያዝናሉ። የከተማው ሰው እንጃ፣ ያላውቅም ከተማ ስለማልኖር የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል። ለዝንጀሮ ይተዋል። በኦሪት ዘዳግም ማለት ቃርሚያ በቃረምክ ጊዜ አዝመራህን ጨርሰ አትጨደው፣ ለዳህና ለአውሬ ተው ተውሏል። ርኅራሄ የብሉይ ኪዳንም የሐዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ስራ ነው ይሄ፣ ርኅሩሁን ነው በእናትና በልጅ መካከል ገብተህ ጭካኔን አታድርግ ማለት ነው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርህሩህ ነው። እግዚአብሔር ለእንስሳቱ ርኅራ ሰርቶላቸዋል። አህያውን ያለመጠን እንዳይጭኑት ስራት ሰርቷል። እግዚአብሔር በሬና በሬ እንዳይዋጋ ስራት ሰርቷል። አንዱ በሬ የአንዱን በሬ ወግቶ እንዳይገድል ኦሪ ዘጸአት ምዕራፍ አንድ ላይ እንደተጻፈልን። ስለዚህ እግዚአብሔር ለእንስሳት እንኳን እንድናዝን ፈጥሮና ለሁሉ ልክ መልክ ሰጥቶ ነው የፈጠረ። እግዚአብሔር ሁሉም እንኳን እሱ እንኳን እሱ የሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። ስድስት ቀን የፈጠረው ፍጥረት ሁሉ ወሬ እግዚአብሔር ከመሰናይ፣ ወሬ እግዚአብሔር ከመሰናይ፣ እግዚአብሔርም ያ መልካም እንደሆነ አየ እያለን የደመደመው የፈጠረው ፍጥረት ሁሉ እግዚአብሔር መልካም ነው እንግዲህ እግዚአብሔር መልካም ከሆነ እግዚአብሔር መልካም ከሆነ፣ ቸርም ከሆነ፣ እንዳንጠፋም የሚፈልግ ከሆነ፣ እንድንድንም የሚፈልግ ከሆነ፣ ቸርረኛችንም ከሆነ፣ እሱን ከተጠጋን ምንም የሚነጥቀን ከሌለ በእሱ ስም እያመንን፣ እሱን ጥግ እያደረግን፣ የእሱን ስም እየጠራን፣ እየጸለይን፣ እያስቀደስን በጎው እግዚአብሔር ክፉ ይደርስብናል።